ቤተክርስቲያንን ማቅ ያስለበሱት አቡነ ሳዊሮስ ናቸው። ቤተክርስቲያን ማቅ ያለበሱ ጥቁር ያለበሱ እሱ አቡነ ሳዊሮስ ናቸው። ጉልላት ላይ ወጥቶ ጥቁር ያለበሰ እናንተ ናችሁ። ለጥቅማችሁ ስትሉ እያንዳንዱን ህዝብ ባልገባውና ባላወቀው ሁኔታ እየተሽቀዳደማችሁ እንደ ፈሪሳውያን ፊት ለፊት እንደ ቀራጮች ፊት ለፊት እንደ ሹማምንት እየቀደማችሁ ጥቁር እያለበሳችሁ ሀዘን ውስጥ የከተታችሁት እናንተ ናቸው። ዮኒ ማኛ ተዋረዳል በቀላሉ ነው። በቀላ አብ ወልድ መንፈስ አብ ስጋ ነበረ አብ ቃል ነበረ ወልድ ስጋ ነው። መንፈስ ቅዱስ ምንድን ነው? ሰራተኛ አብ ቃል ነው ብሎ እረፍ። ሁሉም ተነስቶ የሚፈነጨው ኦርቶዶክስ ቤተክርስቲያን ላይ ነው። አክራሪው ስልምና ቢመጣ የኦርቶዶክስን ነው። ፕሮቴስታንቱ ቢገለጥ የኦርቶዶክስን ነው። ካቶሊኩ ቢነሳ የኦርቶዶክስን ነው። በዓለም ላይ ተቃራኒ የበዛበት እምነት አሳየ ከኦርቶዶክስ ውጭ ተቃራኒ ያለው እምነት የለም። የማንቂያ ደውል በድጋሚ ሊመጣ ነው። ወደ አገር ቤት ነው የምመለሳለው። እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደውል በቅርብ ጊዜ ይጀምራል። የተወደዳችሁ ቤተሰቦቻችን በዛሬ መረጃችን በስፋት የምንመለከታቸው ጉዳዮች ናቸው። በቀጭታ ወደ ዝርዝር ጥንክሮቻችን እናምራለን። በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል እማምላክ አቅራይ ተማት አሊ ተምህረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየ ማድረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። የተወዳችሁ ሕዝቦች ዛሬ እናንተን ያስተምሯቸዋል ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎች ይዤ መጥቻለሁ። በቀጥታ እንግዲህ ወደዛ መረጃዎቻችን ነው የማመራው። የማንቂያ ደውልን እናውቃለን። ለረጅም ጊዜያት በበኩረ ሰባኪያን መምህር ምረታ አሰፋ አማካኝነት ወንድሙም ዘማሪ ነው በተለያዩ የኢትዮጵያ ክፍሎች በተለይ አዲስ አበባ ላይ የማንቂያ ደውሎች ሲካሄዱ እንደነበር እናስታውሳለን። ታዲያ ከሀገር ከወጣ በኋላ ማለት ነው፣ የተለያዩ ምክንያቶች ከወጣ በኋላ ቆሞ ነበር። ኢትዮጵያ ውስጥ ያለው ግን እሱ እንደሚናገረው ከሆነ መምህር በኩረ ሰባኪያን መምህር ምህረተአብ በሀገር ውጭ ያንን ሲያካሄድ ነበረ። አሁን ግን በድጋሚ ሊመጣ ነው ያለን ነው። መምህራችን ትክያት ልንመለስ ወደ አገር ቤት ነው የመመለሳለው። እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ደወል በቅርብ ጊዜ ይጀምራል። አሁንም በአሜሪካን ሀገር ፈቃድ አግኝቷል። የማንቂያ ደወል እያንዳንዱ ጊዜ ለሰው ልጅ እጅግ በጣም አስፈላጊ ነው። ለጊዜው አዲስ አበባ ላይ ኢትዮጵያ ላይ ነው ቀዝቀዝ ያለው፣ ግን በሌሎች ወንድሞች ያው እየተካሄደ ነው። ቤተክርስቲያን ሁልጊዜም ስንዱ እመቤት ናት። መሰልጠን የሚፈልግ መማር የሚፈልግ እኛ ማንቃት ነው። አውደ መልእክት ላይ ሰንበት ቤት ግቡ፣ ሰልጥኑ፣ ወጣቶች ተማሩ፣ ከሱስ ውጡ፣ ከማይገባ ነገር ውጡ፣ ወደ ቤተክርስቲያናችሁን እወቁ ያለነው። አሁንም በአሜሪካን ሀገር ፈቃድ አግኝቷል ኖን ፕሮፊት ኦርጋናይዜሽን ሆኖ ተመዝግቧል በዛ ውስጥ እንግዲህ በደንብ ብዙ አባላት ይኖሩታል። በደንብ ይህንን በየቦታው ሄደን እያደራጀን ያለ ነው በጥሩ አቅም በጥሩ ዝግጅት። እንደገና የ24 ሰዓት ቴሌቪዥን ፕሮግራማችንም የማንቂያ ዶል በቅርብ ጊዜ ይጀምራል። አገር ቤት ስቱዲዮችንም እየተገነባ እያለቀ ያነበት ሁኔታ ነው ያለው። ስለዚህ በጥሩ አቅም ወደ አገር ቤት ነው የመመለሳለው። ከኔ የተሻለ ጸጋ ያላቸው ወንድሞች እህቶች የቤተክርስቲያን ልጆች ጋር በአንድነት ሆነን የማንቃቱን ስራ የምንቀጥልበት ጊዜ ቅርብ ይሆናል። እግዚአብሔር እንዲረዳን እንግዲህ መጸለይ ነው። መምህር በኩረ ሰባኪያን ምህረተአብ አሰፋ እንግዲህ ራቅ ብሏል። ብዙዎችን ሲመልስ ነበር። እኔ በግሌ በጣም የምወደው እንግዲህ የግል አሳፌ ነው። በጣም የምወደው መምህር ነው። በተደጋጋሚነት የማንቂያ ደውልን ለመከታተል እድል አግኝቻለሁ። ማንቂያ ደውል ሲባል ብዙ አይነት አሳሰቦች አሉ። የመጀመሪያው ግን እሱ ምናልባት አሁን ሲናገር እንኳን ካደመጣችሁ የምናነቃው ወደ ሰንበት ትምህርት ቤት እንዲሄዱ ከሱስ እንዲወጡ ወደ ቤተ ክርስቲያን እንዲቀርቡ ነው በማለት ነው ሲናገር የነበሩና ረጅም ጊዜውን ከልጅነት ጀምሮ ሙሉ ህይወቱን ለቤተክርስቲያን ክርስቲያን የሰጠ ነው ከድቁና ጀምሮ ለቤተ ክርስቲያን የሰጠ መምህራችን ነው። እጅግ እንወደዋለን። በተለይ በኩረ ሰባኪያን መምህር ነት አሰፋን የምታውቁ ፍቅራችሁን ግለጡ። ምናልባት በትምህርት የተለወጣችሁ ብዙዎቹን ደግሞ በእርግጠኝነት ለውጠዋል እና እግዚአብሔር ከፈቀደ ይመጣል። ከመጣ በኋላ ይቀጥላል ብዬ አስባለሁ። እኛም የተከታተልን ለእናንተ መረጃዎችን የምናቀርብላችሁ እንደሚሆን ከወዲሁ ለመግለጥ እንወዳለን የእንታ መዝገበ ቃል በጣም ገብረህይወት የወደድኳቸውን አንድ ሀሳብ ላስተላልፍላቸው ለምንድን ነው ሁሉም ሰው የተነሳ ቤተ ክርስቲያንን የሚዋጋው ኦርቶዶክስን ሁሉም ሰው ለምን ይዋጋል የእንታ ገብረ መድን እንዲህ ይላሉ አክራሪው ስልምና ቢመጣ የኦርቶዶክስን ነው ፕሮቴስታንቱ ቢገለጥ የኦርቶዶክስን ነው ካቶሊኩ ቢነሳ የኦርቶዶክስን ነው በአለም ላይ ተቃራኒ የበዛበት እምነት አሳያ ከኦርቶዶክስ ውጭ ተቃራኒ ያለው እምነት የለም። ለምንድነው ተቃራኒም አይኖረው? ሁሉም አንድ ስለሆነ ሁሉም አንድ ስለሆነ ማን ይቃረናል? ቤተ ክርስቲያን ግን ልዩ ስለሆነች ተቃራኒ ይበዛባታል። ይሄ ተቃራኒዎች መብዛት አለባቸው ነው። ስለዚህ አሁን በዚህ ዘመን በዓለም ላይ ሁሉም ጣት የቀሰረባት ኦርቶዶክሳዊት ቤተ ክርስቲያን ብቻ ነው። ከዚህ ውጭ ሌላ ይጥፋ ተብሎ የሚፈረድበት ሃይማኖት የለም በጭራሽ ኢኩሜኒዝም ቢመሰረት ኦርቶዶክስን ለማጥፋት ነው። እነ ኤሊስ ቤሊ አስር የጥፋት መንገዶች ቢዘረጉ ኦርቶዶክስን ማጥፋት ነው። ሌላ ነገር የለም። የጥፋት መንገዶች ኦርቶዶክስን ማጥፊያ ብለው ዘርግተዋል፣ አስቀምጠዋል። ፖለቲካው ቢመጣ ኦርቶዶክስን ነው። አክራሪው እስልምና ቢመጣ የኦርቶዶክስን ነው። ፕሮቴስታንቱ ቢገለጥ የኦርቶዶክስን ነው። ካቶሊኩ ቢነሳ የኦርቶዶክስን ነው። ሴኩላሪዝሙ ቢነሳ የኦርቶዶክስን ነው የዓለሙ ፍልስፍና ወጀብ በሙሉ የሚገለጠው ኦርቶዶክስን ነው። ይህ ብቻ መስሏችኋል? በውጭ ያለ ጠላት አልችል ሲል አማኝ በሚመስሉ እንደ መነኮሳት ሁሉ የሚመስሉ አጥማቂና አስተተኞች ባህታዊ አይነ ሳይቀር ተለቀውብናል። ኦርቶዶክስን ለማጥፋት በውስጥ አማኝ እስከ መምሰል የደረሱ እንደ ጻድቅ ሁሉ የሚቆጠሩ በአንዳንድ ሞኞች አይምሮ ውስጥ እንዳባት የተቆጠሩ ኦርቶዶክስን ለማጥፋት ተሰልፈው ገንዘብ የሚያካብቱ ጠላቶች በስተውባታል። ተቃራኒ የበዛበት ማለት ይሄ ነው። ወዳጅ የውጭ ጠላት አይጎዳትም። ታዲያ ምእመናኑን የሚከፋፍሉ የሰውን አእምሮ የሚጎዱ እንደ አጥማቂ እንደ አጋንንት አስለፍላፊ የሚመስሉ ነገር ግን ከአጋንንት የከፉ የአጋንንት ማደሪያ የሆኑ ሳይቀር ይበዙባታል። በውስጧ ይቀላል እንዳይመስላችሁ። ታዲያ እነዚህ እነማን ናቸው ብላችሁ ብትጠይቁኝ ዲያብሎስ ምእመናንን የሚያጠምድባቸው መረቦች ናቸው በዚህ ዓለም ባህር ላይ የተጠመዱ መረቦች ማንም የሚያጠምዱ ምዕመናንም የሚያጠምዱ በዚህ ዓለም የተሰሩ መረቦች ናቸው። ከዚህ መጠበቅ ያስፈልጋል። በልጁ ነገረ አ በልጁ ከነገረን ወጥተን እኔ የገሌ ነኝ፣ እኔ አባ ገሌ ነኝ፣ እኔ የገሌ ነኝ፣ እንዲህ አይነት አስተሳሰብ በሰው ልቡና እየሰረጸ መጥቷል። አሁን ክርስቶስ ከነገረን ውጭ አብ በልጁ ከነገረን ወልድ ስጋ ለብሶ ካስተማረን ትምህርት ውጭ አባ ገሌ እኮ ሰይጣን ያስለበልባሉ የሚል አንዳንድ ሞኝም ይሰማል። በጣም የሚገርም ነው። ሰይጣን ማስለብለብን እንደ ጽድቅ ቆጥሮ እንደ ቅድስና የሚቆጥሩ በጣም ሞኞችም እየበዙ መጥተዋል። አረ ምን ብናደርግ ይሻለን? እንዲህ አይነት ውርዴት ሰይጣን ማስለብለብ እንደ ጽድቅ ተቆጥሮ እንዴ! በጣም ነውር እኮ ነው ጎበዝ፣ ነውር እኮ ነው። ስለዚህ በስመ ባህታዊ ቤተክርስቲያንን የሚበሉትን ልናውቅባቸው ይገባል። አስተሳሰባችን እየወደቀ ነው፣ እየወረደ መጥቷል። ስለዚህ በልጁ ነገረን። ማን በልጁ ነገረን? እግዚአብሔር ወልድ ስጋ ለብሶ ነገረን። ምን ነገረን? ሃይማኖትን። ሃይማኖት ብቻ አይደለም፣ ታዲያስ? ሃይማኖቱ ምግባር ያለበት ነው፣ ምግባር የሌለበት አይደለም። ስለዚህ ራሱ አሳይቶ እንዲህ አድርጋችሁ ስሩ። ቀድሞ ለሰው ልጅ ህግ ተሰጠኝ፣ ህግ ፈጽሞ ያሳየ የለም ሕግን የሰራ እርሱ ሕግን ለመፈጸም ሰው ሆኗልና፣ ሕግ ሰርቶ ስሩ አለን። ሕግ ፈጽሞ ፈጽሞ አለን። አስተማረን እንዴት መጾም እንዳለብን አስተማረን፣ እንዴት መጸለይ እንዳለብን አስተማረን። እሱ ካስተማረን ውጭ ሌላ ትምህርት የለን። ስለዚህ ነው ቅዱስ ማር ይስሐቅ አንተን ሊፈልግ የመጣውን ልትፈልግ ውጣ፣ ያኔ አንተን ሊፈልግህ የመጣውን እንድትፈልግ ውጣ። ወደ አንተ ዝቅ ብሏልና ወደሱ ከፍ በልን አንተ እንድትናገር እሱ አለቀሰልህ። አንተ ዝብበል ከልቅሶ እንድትድል ነፃ እንድትሆን እሱ አለቀሰ። ህፃን ነው። ስለዚህ በምግባር እሱን ልከተላለሁ የሚል ሁሉ እሱ እንደሄደ ሊሄድ ይገባዋል ተብሎ ተነገረን። ስለዚህ አምላካችን እግዚአብሔር በልጁ ነገረን። ሁሉን ወራሽ ባደረገው ሁሉን በፈጠረበት በልጁ አስተማረን። ልጁ ካስተማረን የምንወጣ ከሆነ ከልጁ ውጭ ነህ ከመንግስቱም ልዩ ነው ማለት ነው። እኔም ተናግር ያለው ተናግሮ ከማጥፋት እናንተ ይንታ መዝገበ ቃል ገብረ ህይወት ናቸው። የትኛውም ቢነሳ ፕሮቴስታንቲዝም፣ እስልምና፣ ኢኩሜኒዝም በአጠቃላይ አይሁዳዊነትን ቢነሳ ኦርቶዶክስን ነው የሚያጠቃው። በአንድ ወቅት ዲያቆን ሄኖክ ኃይሌ ሴጣን አድራሻ አይሳሳትም ትክክለኛዋ ቤተክርስቲያን አድራሻ የት እንደሆነ ያውቃል ብሎ እንደተናገረ ለምንድን ነው ቢባል እውነት የሆነች ህይቷን ቤተክርስቲያን ለማጥቃት የተወዳቸው የሰዎቻችን ከቤተክርስቲያን ነኝ

ስላሴ የሚለውን ቃል ከመጽሐፍ ቅዱስ ተጠየቀ። በቀላሉ በቀላሉ ብሎ ይኸው ይመለስ። በቀላሉ ነው በቀላሉ አብ ወልድ መንፈስ አብ ስጋ ነበር? አብ ቃል ነበረ? ወልድ ስጋ ነው? መንፈስ ቅዱስ ምንድን ነው? ሰራ አብ ቃል ነው ብሎ ረፍ። ለዚህ ነው ቀሽሙ ኦርቶዶክስ ጴንጤ ለመሆን ይቀለዋል የምንለው። አንድ ሰው ክርስቶስን ለመቀበል አስቀድሞ ስላሴን መቀበል አለበት በስላሴ ማመን አለበት። ለዚህም ቤተክርስቲያን አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ ደግሞ እስትንፋስ ነው ብላ የምታስተምረን፣ አብ ወልድ መንፈስ ቅዱስ ወላዲ ተወላዲና ጸራጺ ናቸው ብላ ሚስጥረ ስላሴን የምታስተምረን፣ ክርስቶስን ከመቀበል በፊት ስላሴን ካልተረዳኸው ሐሰተኛ ክርስቶስ ነው የተቀበልከው። ፕሮቴስታንት አንብቦ መረዳት ሲጀምር ወደ ክርስትና ይመለሳል። በሉ በርቱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት ተብለው ከሚነሱ ትምህርቶች የመጀመሪያውና የመጀመሪያው ሚስጥረ ስላሴ ነው። ጉልላት ሚስጥረ ስጋዌ ነው። በመካከል ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሳኤ ሙታን አእማድ የምንላቸው ይሰጣሉ። በውስጥ ደግሞ ሰባቱ ሚስጥራት ቤተ ክርስቲያን ይሰጣሉ። እንግዲህ መሰረት የተባለው ሚስጥረ ስላሴ ዋና የቤተ ክርስቲያን መሰሶ መሰረት ነው ማለት ምንድን ነው? የቅዱስ ስላሴን አንድነትና ሶስትነት በስም በአካል በግብር ሶስት፣ በመለኮት በአገዛዝ በስልጣን በክሂል አለምን አሳልፎ በመኖር አንድ እያልን እንመሰክራለን። ማለት ምንድን ነው? በመለኮት በአገዛዝ በስልጣን ቅዱስ ስላሴ አንድ ናቸው ስንል ስላሴነት ራሱ ምንድን ነው ይባላል። ኩነት የሚባል ነገር አለ። ያ ማለት ምንድን ነው? ወልድ ወይም ኢየሱስ ክርስቶስ በተለየ አካሉ ስጋ ለብሶ የመጣው ቃል በአብ ልብነት በወልድ ቃልነት በመንፈስ ቅዱስ ትንፋስነት ይባላል። ቃልነቱን በምን አወቅን ብንል ቅዱስ ዮሐንስ በወንጌሉ በመጀመሪያ በምዕራፍ አንድ ቁጥር አንድ ላይ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበር ይልና፣ ቃልም ስጋ ሆነ ይላል። ስጋ የሆነው ቃል ኢየሱስ ክርስቶስ ነው። ይሁን ይማኛ ግን አለ ቃል ስጋ የለበሰው አብ ነው አለ ቃል አብ ነው፣ ስጋ የለበሰው ወልድ ነው እያለ ስህተት የሆነ አስተምሮ መጣ። ቃል አብ ነው አለ። ዮሐንስ ወንጌላዊ ግን በመጀመሪያ ምዕራፍ አንድ ቁጥር አንድ ላይ በመጀመሪያ ቃል ነበረ ብሎ ቃልም በእግዚአብሔር፣ ቃልም ስጋ ሆነ ይላል። ይታች በዚህ ደረጃ ኦርቶዶክስ ነበርኩኝ የሚሉቱ ስሁት የሆኑ አስተምሮን ይዘው ይመጣሉ ለዚህ ነው ያላነበበ ያላወቀ ኦርቶዶክስ ፕሮቴስታንት ይሆናል ያወቀ ያነበበ ያጠና የተረዳ ፕሮቴስታንት ኦርቶዶክስ ይሆናል የምንለው ለዛ ነው ወንድማችን ሆኒ አለማወቅ ስህተት አይደለም በአለማወቅ ግን አውቅ ያለው ብለህ በድፍረት መናገር ግን ስህተት ነው ዝቅ ብለህ መማር ስትችል ተአቢው ትዕቢት ደግሞ ዋጋ የሚያስከፍልህ ነው እና ይኸው ባዶ ቀፎ መሆኑን ራሱ አሳይቶናል። እኛ ግን እንወቅ፣ እናንበብ፣ እንረዳ ለማለት ወዳለኝ ሌላው አንድ በጣም የወደድኩትን አንድ ሀሳብ ወንድማችን አንስቷል። በጣም የወደድኩትን ሀሳብ ነው። አንዳንድ ሰው እውቅና ሲያገኝ ወይ ደግሞ ወደ እውቅና ማማ ሲመጣ ከአንገቱ ላይ መስቀሉን ያወጣል፣ ምናምን ምናምን ይሸፋፍናል፣ ብዙ ነገሮችን ያደርጋል። እና ለዛ በሚመስል ሁኔታ ወንድማችን ይህን ሀሳብ አነሳ። ተካትል እንመለስ። በጣም የሚገርመኝ ነገር ስናጣ ኦርቶዶክሳውያን የሆነ ነገር ደግሞ ስናገኝ በአንገታችን ያለውን ማህተብ እንኳን ለማሰር እናፍራለን። በእውነት ይህ ማህተብ ያሳፍረናል እንዴ? ባንገታችን የምናደርገው ማህተብ ትላልቅ ቦታዎች ፕሮግራሞች ላይ ሰርጎች ላይ በጣም በምድር ያለ ትልቅ ቦታ ብንል የምንለው ቦታ ስንሄድ ማድረግ ያሳፍረናል። ገንዘብ ስናገኝ፣ ዝና ስናገኝ፣ እውቅና ስናገኝ ማህተባችን ያሳፍረናል። ይህ ማተብ እኮ ስንት ዋጋ የተከፈለበት። ይህ መስቀል እኮ ክርስቶስ በመስቀሉ ላይ ተሰቅሎ በዚህ መስቀል ላይ በዚህ መስቀል ላይ ነው ቅዱስ ሥጋውና ክቡር ደሙን የሰጠን ያፈሰሰልን። ይህ መስቀል እኮ መዳኛችን ነው። ይህ መስቀል እኮ አይሁድ የካዱት እኛ ግን የምናምንበት የምንድንበት ኃይላችን ነው። መስቀል ኃይላችን ነው። መስቀል የነፍሳችን መዳኛ ነው። ይህን መስቀል በአንገታችን አስረን ስንሄድ እኮ መንገዱን ሁሉ ይጠብቀናል። ስንተኛ በሌሊት ሁሉ የሚጠብቀን መስቀል ነው ማለት ነው። የሃይማኖታችን ምልክት፣ ሰማዕታት፣ ቅዱሳን፣ ጻድቃን ስለዚህ መስቀል ስለዚች ማተብ ሲሉ ነው ደማቸውን ያፈሰሱት አጥንታቸውን የከሰከሱት። ዛሬ ላይ እኛ ለምንድነው? ኦርቶዶክሳውያን ክብራችን እኮ ነው፣ ጌጣችን እኮ ነው። አንገታችን ላይ ከምናደርገው እነዚህ ብልጭልጭ ነገሮች በላይ ይህ ጌጣችንና ክብራችን ነው። ኦርቶዶክሳውያን፣ እባካችሁ በተለይ ሴት እህቶቻችን ዝና ስታገኙ፣ ገንዘብ ስታገኙ፣ ትላልቅ የምትሉበት ቦታዎች ስትሄዱ ማዕተባችሁን አታውልቁ። አንዳንዶችማ መስቀል አድርጋችሁ ያንን መስቀል ደግሞ ታውልቁና ክር አድርጋችሁ የምትሄዱበት እለት ሁሉ አለ። ያ ነገር እንዳይታይ ማለት ነው። ለምን ያሳፍራል? ይህ መስቀላችን አያሳፍርም። እምነታችን የሚያሳፍር አይደለም። የትም ቦታ የሚያኮራ ነውና እንዲህ አይነት ነገር የምታደርጉ ሴት እህቶቻችን እባካችሁ ከዚህ ነገር ተቆጠቡ። ሞገሳችሁ፣ ክብራችሁ ይህ መስቀል ነውና፣ መስቀል ኃይላችን ነው እያላችሁ ኮሜንት ላይ ጻፉ። ለብዙዎች እንዲደርስ ኮፒሊንክ እና ሼር አድርጉት። በቅንነት ወንድማችን ያነሳ ሀሳብ እጅግ ይበል የሚያሰኝና ትክክለኛ ሀሳብ ነው። ወደ ብፁ አባታችን አቡነ ሳዊሮስ ስንምጣ፣ ብፁ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆኗል። አንድ ወንድማችን ምን ይላል? ጥቁር እንዲለብስ ቤተክርስቲያን ጥቁር እንድትለብስ እኛ ማቅን እንድንለብስ ያደረገው ወይም አቡነ ሳይሮስ ናቸው ይላሉ። ቤተክርስቲያን ማቅ ያለበሱ ጥቁር ያለበሰው እሱ አቡነ ሳይሮስ ናቸው። ጉልላት ላይ ወጥቶ ጥቁር ያለበሰው ማቅን ከበር እስከ በር ወጥሮ ያለብሰው እሱ እሳቸው ናቸው። እናንተ ናችሁ ለጥቅማችሁ ስትሉ እያንዳንዱን ህዝብ ባልገባውና ባላወቀው ሁኔታ እየተሽቀዳደማችሁ እንደ ፈሪሳውያን ፊት ለፊት እንደ ቀራጮች ፊት ለፊት እንደ ሹማምንት እየቀደማችሁ ጥቁር እያለበሳችሁ ሐዘን ውስጥ የከተታችሁት እናንተ ናችሁ። አልብሱ እያላችሁ ቤተ ክርስቲያን ፈርሳለች ተቃጥላለች እያላችሁ ይህን የምታደርጉት እናንተ ናችሁ እንጂ እሳቸው አይደሉም። ጥቁር ያለበሱ እንዲህ ያደረጉ እንዴት ይሾሙብናል? ጥቁር ያለበስከው ማንተ ነ ዋይታ ስታስወርድባት ኢን ሂስቶሪ በቤተ ክርስቲያን ታሪክ ተደርጎ የማይታወቅ ነገር ያደረጋችሁት እናንተ ናችሁ። እነሱን ጀግኖች ብፁዕ አቡነ ሳዊሮስን ደግሞ ደም አፍሳሽ አድርጋችሁ የምትናገሩት እናንተ ናችሁ። ይሄ ነው ሁለተኛው ነጥብ። ስለዚህ ቤተ ክርስቲያን ይመሯታል፣ ከፍ ያደርጓታል፣ ወደ ቀደመው ክብሯ ይመልሷታል ብለን እናምናለን። እግዚአብሔር ያግዛቸው። ሁለተኛው እንግዲህ ይሄ ወንድማችን ያነሳው ሀሳብ አቡነ ሳዊሮስ ጥቁር አላስለበሱም የሚል ነገርን ያነሳው በማህበራዊ ሚዲያ የምናውቃቸው ወንድሞቻችን በተለይ ለምንድን ነው አቡነ ሳዊሮስ ስራ አስኪያጅ ሆነ የተመረጡት የሚለውን ሲያነሱ የጥር አስራራቱ ነገር እንዴት እንረሳለን? የሻሸመኔ ነገር እንዴት እንረሳለን? የነበሩ ነገር እንዴት እንረሳለን? የሚል ምክንያቶችን ያቀርባሉ፣ አቅርበዋልም። ትክክልም ናቸው። የአሁኑ ወንድማችን ያቀረበው ደግሞ ፋላሲ እናንተ እንጂ እነሱ ጥቁር እንድትለብሱ እናንተ ናቸው ቤተ ክርስቲያን ላይ ያደረጋችሁ እንጂ አቡነ ሳዊሮስ አይደሉም ብሏል። ዋናው ምናልባት አላየም ብዬ ማስበው ምክንያቱን፣ አላየም ወይ ምንጩን አላየም። ጥቁር እንድትለብስ ቤተ ክርስቲያን ዋና ምንጭ የነበረው ወይ ምክንያት የነበረው ምንድን ነው የሚለው ነገር ያወቀ አይመስለኝም፣ ወይ አውቆ መናገር አልፈለገም። ህገወጥ የሚባለው ጥር 14 ላይ መነሳቱ ነው እንደዚህ እንዲሆን ያደረገው። ከዛ በኋላ የቀጠለው ብዙ ነገሮች ቢኖርበትም፣ ዋና ቅሉ ግን ያ ህገወጥ የሚባለው እንቅስቃሴ በመነሳቱ ነው። ዛሬ ዛሬ ብዙ ሀሳቦች ቢነሱበትም ማለት ነው። በአጠቃላይ ግን የአቡነ ሳይሮስን እንደ ስራ አስኪያጅነት መቀበል የሚደግፉ በርካቶች አሉ። የሚቃወሙ በርካቶች አሉ። መሀል ቤት ደግሞ ያሉ በርካቶች አሉ። በአጠቃላይ ግን በ2000 እስከ 2020 ለሚመጣው ሶስት ዓመታት የኢትዮጵያ ኦርቶዶክስ ቤተክርስቲያን መንበረ ፓትሪያርኪን የሚመሩት አቡነ ሳይሮስ ናቸው ማለት ነው። ግብፃውያን ጳጳሳት በኢትዮጵያ በሚል ዲያቆን ሄኖክ ኃይሌ ከአስተላለፈው ትምህርቶች የወደድኩትን አንድ እናድምጥና እንመለስ። የመጀመሪያው የኢትዮጵያ ጳጳስ አባ ሰላማ ከቅዱስ አትናቴዎስ ዘንድ ተሾሞ ከመጣ በኋላ ከእሱ እረፍት በኋላ በኢትዮጵያ ቤተ ክርስቲያን ከግብፅ ተሾመው የመጡ 111 ጳጳሳት ነበሩ። 111 ጳጳሳት የኢትዮጵያን ቤተ ክርስቲያን ለ1600 ዓመት ሲያስተዳድሩ ቆይተዋል። እነዚህ ጳጳሳት በጣም የተለያዩ ነበሩ። ጠባያቸው፣ የአስተዳደር ስልታቸው፣ ህይወታቸው፣ ማንነታቸው በጣም የተለያየ ነበሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለ1600 ዓመታት በመሯት በግብፅ ጳጳሳት ምን ተጠቀመች? ምንስ ተጎዳች? አሁንም ድረስ ባለው በኢትዮጵያ ቤተ ክርስቲያን አገልግሎት ላይ የ1600 ዓመቱ የግብፅ የሞግዚት አስተዳደር የነበረው ተጽዕኖ ምንድን ነው? ምን ተጠቀምን? ምን ተጎዳን? የዛሬው ቪዲዮ እነዚህን 111 ሊቃነ ጳጳሳት ከግብፅ ተልከው የመጡ የውጭ ሀገር አባቶች የባዕድ ሀገር መሪዎች፣ የኢትዮጵያ ቤተክርስቲያንን ምን እንዳደረጓትና ምን እንዳደረጉባት፣ ምንስ እንዳደረጉላት በዛሬው ቪዲዮ እንመለከታለን። እንግዲህ የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያንን ታሪክ ባለፈው ክፍለ ጊዜ ከፍሬምናጦስ ከመጀመሪያው ሊቀጳጳስ አንስተን የኢትዮጵያ ብሔራዊ ሃይማኖት ክርስትና ስለሆነበት ዘመን በሰፊው ተመልክተን ነበር። ዛሬ የምንመለከተው የግብፅ ጳጳሳት በኢትዮጵያ በሚል ርዕስ ይሆናል። ለምንድን ነው ይህንን ርዕስ ለብቻ ለመመልከት የፈለግኩበት ምክንያት፣ እንደምታውቁት የኢትዮጵያን ቤተክርስቲያን ታሪክ ስንተርክ በየክፍለ ዘመኑ አንድ የግብፅ ጳጳስ ነበሩ እንደዚህ ያደረጉ የሚል ታሪኮች አሉ። በየክፍለ ዘመኑ ከግብፅ ጳጳሳት ይመጡ ነበር። ስለዚህ ለብቻ አውጥቶ የጳጳሳቱን ታሪክ አንድ ክፍል አድርገን ዛሬ እንማረውና ከዛ በኋላ የቀሩትን ታሪኮች ብቻቸውን ልንማራቸው እንችላለን። በየስፍራው አንድ የግብፅ ጳጳስ እንዲያረጉ ከማለት ማለት ነው። የኢትዮጵያ ቤተ ክርስቲያን መግቢያ ላይ እንዳነሳሁት ለ1600 ዓመታት ከአራተኛው ክፍለ ዘመን ከአባ ሰላማ በኋላ ማለት ነው። እሱ እንደሞተ ከእስክንድሪያ ጳጳሳት እየተመደቡ ለ1600 ዓመታት 111 ሊቃነ ጳጳሳት ወደ ኢትዮጵያ መጥተዋል። ስለነዚህ አባቶች ጉዞ ከመመልከት በፊት ጳጳስ፣ ኤጲስቆጶስ፣ ፓትሪያርክ፣ ሊቀ ጳጳስ የሚሉትን ስሞች ሜትሮፖሊታን የሚሉትን ስሞች ትርጉም ለመመልከት እንሞክር። እንግዲህ ጳጳስ፣ ፓትሪያርክ የሚሉት ስያሜዎች አብዛኞቹ ትርጉማቸው አባት ማለት ነው። ለምሳሌ በላቲኑ ፖፕ የሚለውን በግሪኩ ፓትሪያርክ ብሎ ሲጠራው እናገኛለን። ጳጳስ የሚለውም እንደዚሁ አባት ማለት ነው። ፓፓስ የሚለው ቃል የግሪክ ቃል ነው፣ አባት ማለት ነው። ስለዚህ በትርጉማቸው ከተነሳን የሁሉም ሊቃነ ጳጳሳትን ወይም ፓትሪያርኮችን የምንጠራባቸው ስሞች ወደኋላ ሄደን ስናየው ፖፕን ቢባል አባት ማለት ነው። ፓትሪያርክን ቢባል በግሪክ ሆነ እንጂ አባት ማለት ነው። ቢሾፕ ኤፒስቆጶስን ቢባል ትንሽ እሱ የሚለየው እሱ ነው፣ ኦቨርሴየር ወይም ደግሞ የበላይ ጠባቂ የሚል ትርጉም አለው። ቢሾፕ ወይም ኤጲስቆጶስ የሚለው የግሪክ ወርድ ማለት ነው እና ሊቃነ ጳጳሳት ማለት የጳጳሳት አለቃ ነው። ጳጳስ ፓፓ እንደማለት ነው፣ አባት እንደማለት ነው። ፖፕ በላቲኑ ነው፣ ፓትሪያርክ በግሪኩ ነው። ኤጲስቆጶስ ደግሞ ቢሾፕ የሚለው የበላይ ጠባቂ የሚል ትርጉም አለው። ሜትሮፖሊታን በአረብኛው ሙጥራን የሚል ቃል ነው። ሜትሮፖሊታን ማለት የእናት ከተማ ማለት ነው ማለት ነው። ቀጥተኛ ትርጉሙ ማዘር ሲቲ ማለት ነው። ስለዚህ የአንድን ሀገር ዋና ከተማ በተለይ መናገሻ ከተማ የሚያስተዳድሩ አባት ሜትሮፖሊታን ተብሎ ይጠራል ማለት ነው። በኢትዮጵያ ቤተክርስቲያን፣ ከግብፅ ይመጡ የነበሩ አባቶች እንግዲህ ስራቸው የሜትሮፖሊታን አይነት ስራ ነበረ። ጳጳሳት ተብለው ይጠራሉ። ጳጳስ ማለት አባት ማለት ነው። ኢትዮጵያውያን ደግሞ ሊቃነ ጳጳሳትን አቡን ብለን ነው አቡነ እገሌ አቡነ እገሌ ብለን የምንጠራው። አቡን ማለት አባት ማለት ነው። አብ ማለት አባት እንደሆነ ሁሉ ማለት ነው። እና አቡነ እገሌ ስንል አባት እገሌ ማለታችን ነው። ግብፃውያን ይህንን ስያሜ ለቄሶች ሁሉ ይሰጣሉ። አቡነ እገሌ ብለው ከጠሩ ቄስ ናቸው። እኛ አቡና ከተባሉ፣ በኢትዮጵያ ቤተክርስቲያን ግን አቡን የሚለው ስም ለፓትርያርክ የምንጠቀመው ነው። ምንም እንኳን አባትነት የካህናት ሁሉ ስራ ቢሆንም ማለት ነው፣ ለሊቃነ ጳጳሳት የምንጠቀመው ስያሜ ነው አቡን የሚለው ስም። እንግዲህ ጳጳስ ኤጲስቆጶስ የሚለው ስያሜ መነሻው ከመጽሐፍ ቅዱስ ነው። ሐዋርያው ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ በጻፈው መልእክቱ ላይ ማንም ኤጲስቆጶስነትን ቢመኝ መልካምን ነገር ተመኝቷል የሚለው ቃል የታመነ ነው ብሎ ተናግሯል። በዚህ ስፍራ ላይ ኤጲስቆጶስ የሚለው የተተረጎመ የበላይ ጠባቂ አባት በሚለው ነው የግሪክ ቃል ነው። ስለዚህ ጳጳስ ኤጲስቆጶስ የሚለውን ቃል በመጽሐፍ ቅዱስ ላይ እናገኘዋለን። እንደዚሁም በሐዋርያ ስራ ላይ መንፈስ ቅዱስ በገዛ እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ የሚል ቃል አለ። ጳጳስ ማለት አባት፣ ጠባቂ የሚል ትርጉም አለው ማለት ነው። ቅዱስ ጳውሎስ ማንም ኤጲስቆጶስነትን ቢመኝ መልካም ነገር ተመኝቷል ይላል። ጵጵስና መልካም ነገር ነው፣ የከበረ ነገር ነው። ይህን ካለ በኋላ አብሮ ምን ይላል? አንድ ጳጳስ ምን መሆን አለበት የሚለውን ሲናገር የተወዳችሁ ቤተሰቦቻችን፣ የዛሬ መረጃችን እኝን ይመስላሉ። አሁን መጨረሻ ላይ ምናልባት አንድ ኤጲስቆጶስ ምን ማድረግ አለበት ሲል የአንድ ሚስት ባል መሆን አለበት የሚለውን በራሱ በደንብ አድርገው ዲያቆን ሄኖክ ኃይሌ ተንትኖታል። እሱንም በዲያቆን ሄኖክ ወይም ሄኖክ ኃይሌ ኦፊሻል በሚለው ገብታችሁ በዩትዩብ ተከታተሉ። የዛሬ መረጃችን ይህን ይመስላል ወንድማችሁ ልዑል መብራቱ ነኝ ያሮስ የእናንተም የኛም ነው ክብር ምስጋና ለአብ ክብር ምስጋና የ ለወልድ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን